ማነው? አርዳ ጉለር በሁለት ፒቮት ከሹዋሚኒ አጠገብ አይጫወትም። በፔድሪ ዲዮንግ አይነት አማካዮች ባሉበት ሁኔታ የዛ ቦታ ስፔሻሊስት ያልሆነ ተጫዋች ይጠቀማል ብዬ አልጠብቅም በተለይ በትልልቅ ጨዋታዎች። ለትላንትና ግን ዩቬ የፖሴሽን ቡድን አይደለም። ባርሳ እንደሚያደርገው ዩቬ ብዙ ፖሴሽን ለመያዝ የሚሞክር ቡድን አይደለም። ያን ለማድረግ የሚችሉ ተጫዋቾች አሉት፣ ግን እያደረገ አልነበርም። ሁለት አጋማሽ ሲጀመር አንድ ትልቅ እድል ነበር አንድ ለአንድ ዱሸን ቭላሆቪች ከኤደር ሚሊታው ጋር ያለውን ፊልም ያሸንፈው ፊት ለፊት ተገናኝቶ ነው። ኩርቷን ትልቅ ግብ ጠባቂ የሚያደርገው እሱ ነው። ጨዋታው ገይ ጫታው እያበቃ በነበረበትም ጊዜ በቀደም 93ኛው ደቂቃ እሱ ያዳነው ሙከራ ነው እንዲያሸንፈው ያደረጋቸው። ሄታፌን በዘጠኝ ተጫዋች እየተጫወተ የነበረው ሄታፌ ትላንትናም የቤሊንጋም ጎል ከተቆጠረ በኋላ በመጨረሻዎቹ ደቂቃዎች አንዳንድ አንድ እድሎች አግኝተው ነበር። በጣም አስተማማኝ ግብ ጠባቂ ነው። ትላንትና 300ኛ ጨዋታው ነው ለሪያል ማድሪድ ያደረገው። ቪኒሽስ በጥሩ በሚጫወትበት ጊዜ እንዲህ፣ በተለይ ድሪብሊንግ ችሎታው ወደ ውጪ ወደ ውስጥ ወደ ውጪ ወደ ውስጥ በጠባብ ቦታ ድሪብል ካደረገ በኋላ ነው ወደ ጎል የመታው፣ ቅድም እንዳነሳሹ ከዛ በኋላ ነው ቤሊንግሃም ጎሉን ያስቆጠረው። እኔ እዚህ ጋር ከውበት አንጻር ካየሹ ውብ ጎል አይደለም። ለቤሊንግሃም ግን በመጣበት የመጀመሪያው የውድድር ዘመን ሄታፌ ላስታውሳለሁ፣ ሶሪያ ሲተፋው ሄዶ አስቆጥሯል። እና የሚመታን ኳስ ገብ ጠባቂው ሊተፋው ይችላል ብሎ አንቲሲፔት ማድረግን ይጠይቃል ማለት ነው። ይሄ ብዙ ጊዜ የአነፍናፊ ና ሀላንድና ቫንኒስተር ወይ ሺረር ታይፕ አጥቂዎች ኢንስትንክት ነው። ቤሊንጋም አለው እንዲህ አይነት ነገር። በተለይ በመጀመሪያ የውድድር ዘመን እንዲህ አይነት ብዙ ጎሎች ያስቆጠር ነበር። የዛን አንቲሲፔሽን ያየ ነው። ጨዋታው ካለቀ በኋላ ያው ከከባድ ጉዳት ነው የመጣው ከትከሻ ጉዳት ለሁለት አመት ገደማ የኤን ኤፍ ኤል ተጫዋቾች የሚያደርጉትን የትከሻ መደገፊያ ነገር አድርጎ ነው ይጫወት የነበረው ፐርፎርማንሱ ላይ ሞቢሊቲው ላይ ችግር ፈጥሯል። አሁን እሱን አንስቷል። አራት ኪሎ ቀንሷል። እንዲሁ ሊን እንደሆነ ታያለሽ። እንዲሁ ስታዩም መደበኛ ቦታው የት ይሆናል፣ አሰልጣኙ መፍታት ያለበት ቁልፍ ነው። ግን ከጨዋታው መጠናቀቅ በኋላ እንዳነሳሁት በሙከራ ብዙ ነው ሙከራው፣ ሀያ ሰባት ሙከራ ግን ብዙዎቹ አስራ ሰባቱ ናቸው። ለምሳሌ ሁለት ጋማሽም የተደረጉትን ከቆጠርን አስራ አንዱ ከሳጥን ውጪ የተደረጉ ናቸው። አስራ ሰባቱ ናቸው ከሳጥን ውስጥ የተደረጉት ትንሽ አይደለም። ግን ብዙ ፕሮፖርሽን ከሳጥን ውጭ የተደረገ ነው። 14 የማዕዘን ምት አግኝተዋል። ከማዕዘን ምትም ብዙ ሙከራ አድርገዋል። በክፍት ጨዋታ ምን ያህል ቸግሯቸው እንደነበር፣ ምን ያህል ስፔስ ተከልክለው እንደነበር የሚያሳይ ነው እና ለምባፔም በጣም አስቸጋሪ ጨዋታ ነበር። በቂ ስፔስ የሚያገኝበት ጨዋታ አልነበረም። በሌሎች ጨዋታች እንጂ እያደረገው ምን አይነት ስፔስ አላገኙም። ቤሊንጋምን በተመለከተ ግን በዚህ ሰዓት በዓለም ላይ በጣም የተሟሉት ከሆኑ ተጫዋቾች አንደኛው ነው አሉ ኮምፕሊት ከሆኑ ተጫዋቾች መካከል አንደኛው ነው፣ እንደዛ ብዬ ነው የምገልጸው፣ የሚል አስተያየት ሰጥቷል። ምናልባት ከኤልክላሲኮ ጨዋታ በፊት ለሪያል ማድሪድ የሚያስፈራው የተከላካዮች ጉዳት ነው። ዲን ሀውሰን የመድረሱ ነገር አልተረጋገጠም። ትላንትና አሴንሲዮ ነበር የተሰለፈው፣ እሱም ጉዳት ገጥሞታል እየተባለ ነው። ግን ለእኔ እንደዚህ ዶሚኔት ባደረጉበት ጨዋታ በዚህ ዩቬንቱስ የኩርቷ እገዛ ግን አያስፈልገውም ነበር። ሪያል ማድሪድ ትልልቅ ሞመንቶች ቀደም እንዳልኩት መጨረሻም ላይ ቀይሮ የገባው ሎይስ ኦፔንዳ ሌላ እድል አግኝቶ ነበር እንደዚህ ለማንኛውም በውጤት በኩል ግን ለሪያል ማድሪድ በጣም የተዋጣለት አጀማመር ነው ከአምናው በጣም የተለየ ነው ሶስት ጨዋታዎች አድርጎ ሶስቱንም ጨዋታዎች አሸንፏል የቤርናቤውን ጨዋታዎች እየተቸገረ ነው ያሸነፈው የትላንትናውን ጨዋታ የማርሴይን ጨዋታ በጣም አወዛጋቢ ፍጹም ቅጣት ምት ነበር ካይራት አልማቲን እንዲያሸንፈው የሚጠበቅ ቡድን ነው አምስት ለዜሮ አሸንፏል አምስት ቡድኖች ብቻ ናቸው አሁን ሶስቱንም ጨዋታዎች ያሸነፉት ባየር ሚኒክ ፓሪስ ሰን ጀርማ ኢንተር እና አርሰናል አሁን ደግሞ ሪያል ማድሪድ እሁድ ትልቅ ጨዋታ አለባቸው። በጣም ትልቅ ጨዋታ ኤል ክላሲኮ ጨዋታ ነው። ይሄን ጨዋታ ሰፋ ባለ የጎል ልዩነት የበለጠ ኮንፊደንስ ቡስት በሚያደርግ መንገድ ቢያሸንፍ የሚመርጥ ይመስለኛል አሰልጣኝ ሻቢ አሎንሶ። ግን ግድ የለም ዋናው ማሸነፋቸው ነው። ግን ቀላል ጨዋታ አልነበረም ለዩቬ መከላከላቸው ግሩም ነበር። ለረጅም ደቂቃዎችም ሰርቶ ነበር። በጣም ሚኒማሊስት አጫዋት ቢሆንም በዛው ልክ ደግሞ ትልልቅ የጎልድሎችም አግኝተው ነበር። ግን ሪያል ይሄ በሁለት ታላላቆች መካከል ዩቬን አሁን ታላቅ ቡድን ለማለት ያስቸግራል፣ ግን የታሪክ ታላቅ ነው። ይህን ጨዋታ አሸንፏል ማድሪድ። ትናንትና የተደረገ ሻምፔስ ሊግ ጨዋታዎችን ዋና ዋናዎችን ለማንሳት ሞከርን። ወደ ሌላኛው ጉዳያችን ደግሞ እንለፍ ና የማንቸስተር ዩናይትድን ጉዳይ እንመልከት መልከት ማንቸስተር ዩናይትድ ባለፉት ሁለት ተከታታይ ፕሪምየር ሊግ ጨዋታዎች ላይ ድር ማድረግ ችሏል። ሊቨርፑል ና ሰንደርላንድን እንግዲህ ሩበን አሞሪም ከመጣ በኋላ ተከታታይ ፕሪምየር ሊግ ጨዋታዎችን አሸንፎ አያውቅም ነበረ። ስለዚህ ሁለት ተከታታይ ጨዋታ ማሸነፍ መቻሉ ለሱ ጥሩ ነገር ነው። ግን የማንቸስተር ዩናይትድን ወደ ሩበን አሞሪም ወደ ቡድኑ ከመጣ በኋላ ትላልቅ ቡድኖች ላይ መጥፎ አይደለም ሪከርዱ ከታች ያደጉት ቡድኖች ላይም እንደዚሁ በጣም ጥሩ ሪከርድ አለው አይደለም። መሀል ላይ ወይም ደግሞ አሁን እንደ ብራይተን ያሉ ቡድኖች ላይ ቀጣይ ተጋጣሚ ላይ ሲቸገር እንመለከተዋለን እና ይህንን ጉዳይ እንመልከት። ያለፉት ሶስት ወይ አራት ጨዋታዎች የሩበን አሞሪምን ማንቸስተር ዩናይትድ አንዳንድ ባህርያት የሚገልጹ ናቸው። ለምሳሌ የሊቨርፑል ፐርፎርማንስ በፐርፎርማንስን በተለይ መጀመሪያ አጋማሽ በእኔ በታክቲካ ያነጋገርም በጣም ግሩም ነበር። የሰንደርላንዱን ጨዋታ ጥሩ ነበር። አሁን እነዚህ ሁለት ቡድኖች ሁለት ጽንፎችን የሚወክሉ ናቸው። ሊቨርፑል እላይ ጫፍ ያለ ነው፣ ሰንደርላንድ ወለል ላይ ያለ አይደለም፣ ግን አዲስ መጤ ነው። አሁን ማንቸስተር ዩናይትድ እላይ ካሉት ቡድኖች ጋር በተለይ ያለፉትን ሁለት ዓመታት ወይ ሁለት ወይ ሶስት ሲዝን በተለይ በጣም እየከፋ ከመጣ ወዲህ ከአንድ የ2022 የ2023 የውድድር ዘመን በስተቀር መጥፎ ዓመታት ነበሯቸው ባለፉት አራት አምስት ዓመታት ከዩናይትድ ወቅታዊ ሁኔታ አንጻር በትልልቅ ጨዋታዎች ላይ ያለው ሬከርድ መጥፎ አይደለም፣ መጥፎ አይደለም። ለምሳሌ በቀደሙን የሊቨርፑልን ጨዋታ ጨምረን በአስር ጨዋታ አስራ ሁለት ነጥብ አሉ። ወደ ኤቲሃድ ሄዶ አሸንፏል። ወደ አንፊልድ ሄዶ አሸንፏል። አምና ወደ አንፊልድ ሄዶ አቻ ተለያይቷል። ከማንቸስተር ሲቲ ጋር በመልሱ ጨዋታ አቻ ወጥቷል። በአርሰናል ሸንፏል፣ በፕሪሚየር ሊግ አስታውሳለሁ። ግን አርሰናል ኦፍኮርስ መሸነፍ ነው። ግን ሁለት የቆም ኳሶች ጎሎች አስቆጥሮ ነው ያሸነፈው። እስከዛ ድረስ ዩናይትድ በመከላከሉ በኩል በጣም ጥሩ ነበር። አርሰናልን በመለያመት መት ከኤፍኤ ካፕ አስወጥቷል። በመልሱ ጨዋታም ከአርሰናል ጋር አቻን የተለያየው በኦልትራፎርድ። ከእንደዚህ አይነት ቡድኖች ጋር ያለው ሬከርድ ለክፉ የሚሰጥ አይደለም ወይ፣ በጣም መጥፎ አይደለም በጣም ድንቅ አይደለም፣ ግን በጣም መጥፎ ደግሞ የሚባል አይደለም። አዳዲስ ካደጉት ቡድኖች ጋር ደግሞ አምናም ዘንድሮ አሁን ዘንድሮ በርንሌንም እና ሰንደርላንድንም ገጥሟል። እነዚህ አዳዲስ የመጡ ናቸው። አሰልጣኝ ሩበን አሞሪም ከዓመት በፊት ገደማ የማንቸስተር ዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ አምና ያደጉትን አዳዲስ ቡድኖች ዘንድሮም ያደጉትን አዳዲስ ቡድኖች ሲገጥም ያለው ሬከርድ ከአንድ አቻ በስተቀር ሌሎቹ ሁሉ ድል ናቸው። አብዛኞቹ ነጥቦች ያገኙ እንዲያውም አዳዲስ ከመጡት ቡድኖች ጋር አሁን አዳዲስ የመጡት ቡድኖች የዘንድሮቹ ጠንካሮች ናቸው። በተለይ ሰንደርላንድ በጣም ጥሩ ነው። በርን ላይም ባለፈው ጨዋታውን አሸንፏል። መጥፎ አይደሉም እነዚህ ቡድኖች። ያ ባለፈው የውድድር ዘመን የነበሩት ቡድኖች ጥሩ አልነበሩም፣ እንደመጡ የተመለሱ ናቸው። ግን በጠቅላለው ከእንደዚህ አይነት ቡድኖች ጋር ያለው ሬከርድ መጀመሪያ ጨዋታውን ሲያደርግ ከኤፕስዊች ጋር ነበር የተጫወተው፣ አንድ ለአንድ የተጠናቀቁ እዛ ጨዋታ ላይ ብቻ ናቸው የተለያዩ። ከዛ በስተቀር ግን ከነኤፕስዊች ከነሳውዛምተን ጋር የተደረጉትን እና አዳዲስ ከመጡት የዘንድሮ ቡድኖች ጋር የተደረጉትን ጨዋታዎች በሙሉ አሸንፏል። አሁን መጥፎ ሚሆነው እና ማንቸስተር ዩናይትድን በጣም መሻሻል ያለበት 2025 ከመድረሱ በፊት በአብዛኛው እነዚህ የደረጃ ሰንጠረዥ ወገብ አካባቢ የሚያጠናቅቁትን ቡድኖች ብዙ ይገጥማል። አሁን ከባባድ ቡድኖችን እየገጠመ ነው የውድድር ዘመኑን የጀመረው። ሲቲን ገጥሟል፣ ሊቨርፑልን ገጥሟል፣ አርስናልን ገጥሟል፣ ቼልሲን ገጥሟል። አስቸጋሪ ወይም ትልልቅ ባላጋራዎች ናቸው። ከዚህ በኋላ ሁለት አዳዲስ የመጡትን ቡድኖች ገጥመዋል። እስከ 2025 ማብቂያ የመጨረሻዎቹ ሁለት ወራት ገደማ በአብዛኛው መካከለኛ ቡድኖችን የሚገጥመው ከብራይተን ጀምሮ ማለት ነው። ከእነዚህ ቡድኖች ጋር ያለው ሪከርድ ግን ጥሩ አይደለም። ለምሳሌ ከትልልቆቹ ቡድኖች ጋር እንዳነሳሁት አስራ አስር ጨዋታ አድርጎ አራት ተሸንፏል። ለማንቸስተር ዩናይትድ ጥሩ ልትዩ አትችም፣ ግን ከጠቅላላው ትሬንዱ አንጻር ግን ያን ያህል መጥፎ አይደለም። አዳዲስ ከመጡት ቡድኖች ጋር ያለው ሪከርድ በጨዋታ ፐርማች ሁለት ነጥብ ስድስት ስድስት ነው በየጨዋታው ሳውዛምተንን ኤፕስዊችን ሌስተርን በርንሌን ሰንደርላንድን አሸንፏል አንዳንዶቹ ጨዋታዎች ድራማዊ ጎሎች የተገኙባቸው ናቸው ለምሳሌ ሳውዛምተንን ሲያሸንፍ ሌስተርን ሲያሸንፍ ባለፈው ምንድነው በርንሌን በ97ተኛ ደቂቃ የፍጹም ቅጣት ምት ጎል ያሸንፈው ያለ ችግር አይደለም ያሸንፋቸው የዩናይትድ ትልቁ ችግር ግን ከሌሎቹ 12 ቡድኖች ጋር ያለው ሬከርድ ነው ከአምስተኛ እስከ አስራ ሰባተኛ ባለው ስፍራ የሚያጠናቅቁት ሚድል ክላስ ለወትሮ የሚባሉት ሚድል ክላስ ከየት ነው የሚጀምረው? አንዳንዱ ሰባት ጀምሮ እስከ አስራ አራት ነው ይላል። አንዳንዱ ከስድስት ጀምሮ እስከ አስራ ስድስት ያለው ነው ይላል። የተለያየ ብያኔ ያለ፣ ግን እንደው ለዚህ አገባብ እነዚህን ቡድኖች ልውሰድ። አምና ከሰባተኛ ከአምስተኛ እስከ አስራ ሰባተኛው ድረስ ከጨረሱት ቡድኖች ጋር ያለው ሪከርድ አስቶን ቪላ ብሬንፎርድ ብራይተን ቦርድመዝ ፓላስ ኤቨርተን፣ ፉልሃም ኒውካስል ፎረስት ቶተናም ዌስትሃም ወልቭስ ጋር ያለው ሪከርድ ከእነዚህ ቡድኖች ጋር ነው ብዙ ጨዋታ ያደረገው በቁጥርም ብዙ ስለሆኑ ሀያ ጨዋታ አድርጎ አስራ ሁለት ነጥብ ብቻ ነው የወሰደው በየጨዋታው ዜሮ ነጥብ ስድስት ማለት ነው ሶስት ጨዋታ ብቻ ነው የሸነፈው ከነዚህ ቡድኖች ጋር ሲጫወት የኤቨርተንን አራት ለዜሮ ፉልሃምን ዲፍሌክተር ጎል አስቆጥሮ አምነ ጨዋታው የመጀመሪያው ሳምንታት ይመስለኛል አንድ ለዜሮ እና በሳምንት በውድድር ዘመን ሰላሳ ስምንተኛው ሳምንት ላይ ደግሞ በአስር ተጫዋች የተጫወተው አስቶንቪላን ቪላን ሁለት ለዜሮ ላይያሸንፈው። አሁን እነዚህ ሚድል ክላስ ከሚባሉት ቡድሮች ጋር ነው ቀጥሎ የዩናይትድ ትልቁ መሻሻል መምጣት ያለበት። አዳዲስ ከሚመጡት እና በአብዛኛው ላለመውረድ ከሚታገሩት ከሚታገዱት ቡድኖች ጋር ያለው ሬከርድ ኦልሞስት ፍጹም ነው። ፐርፎርማንሱን ብቻ ፐርፎርማንስ ማለት ላይሆን ይችላል። በውጤት በኩል ግን በጣም ግሩም ነው። ከላይ ካሉት ቡድኖች ጋር ደህና ነው። ከነዚህ ጋር ያለው ግን በጣም መጥፎ ነው። በጣም መጥፎ ነው። እንዲያውም ከነዚህ ቡድኖች ጋር ሶስት ጊዜ አቻ ተለያይቷል እና አንዳንዶቹ ጥሩ ባልተጫወተባቸው ጨዋታዎች ጭምር አቻ የተለያየበት ነው። ለምሳሌ ከቦርንመዝ ጋር አምና ቦርንመዝ በአስር ተጫዋች እየተጫወተ ዩናይትድ የአቻነት ጎል ለማግኘት ከዘጠና ስድስተኛው ደቂቃ ድረስ መቆየት ነበረበት። ከኤቨርተን ጋር የመጀመሪያውን አጋማሽ ሁለት ለዜሮ ይመራ ነበር። የብሩኖ ፈርናንዴዝ አስደናቂ የቅጣት ምት ጎል ና የማኑኤል ኡጋርተ ሌላ ግሩም ጎል ነው ማንቸስተር ናይትድ እዛ ጨዋታ ላይ በጉዲሰን ፓርክ አቻ እንዲወጣ ያደረገው፣ እንጂ ያም ጨዋታ የትግል ጨዋታ ነበር። ለዚ አቻዎቹን እንኳ ማለት ነው ሀያ የሊግ ጨዋታዎች አድርጎ ሀያ አንድ ጎል ብቻ ነው ያስቆጠረው። ሰላሳ ሰባት ጎል ተቆጥሮበታል። ከቅዳሜ ጀምሮ ቶሎ መሻሻል ያለበት ነገር እሱ ነው። በእነዚህ ቡድኖች ሰባት የሆም ዲፊት ገጥሞታል። በሜዳው ሰባት ጨዋታዎችን ተሸንፏል። ግን እንደው የሊግ ጨዋታዎችን እንተውና በፕሪሚየር ሊግ የተደረጉትን ጨዋታዎች እንተውና፣ ግን በዚህ ስፍራ ካጠናቀቁት ቡድኖች ጋር በሌሎች ውድድሮች ያደረጋቸውን ጨዋታዎች ውጤት ደግሞ ስናይ በኤፍ ኤ ካፕ በፉልሃም ነበር የተሸነፈው፣ በሊግ ካፕ በቶተናም ነበር የተሸነፈው፣ በዩሮፓ ሊግም በቶተናም ነበር የተሸነፈው። ስለዚህ ከፕሪሚየር ሊግ ጨዋታዎች ውጪም በሌሎች ውድድሮች ላይ በሊግ ካፕም በኤፍ ኤ ካፕም በዩሮፓ ሊግም በእነዚህ ቡሮች ነበር አምና ተሸንፈው ከውድድር ውጭ የሆኑ። ስለዚህ ምን ማለት ነው? ይሄ ሀያ ሁለት ነው ጨዋታ አድርጎ ሶስት ጨዋታ ብቻ ነው የሸንፈው ማለት ነው። ከአምስተኛ እስከ አስራ ሰባተኛ ስፍራ ባጠናቀቁት አስራ ሁለት ቡድኖች መሀል አንዳንድ ሰዎች ምን ይላሉ መሰለሽ ዩናይትድ ክረምት ላይ ተጫዋቾች ሲያስፈርም ቢያንስ ሁለቱ ተጫዋቾች አሁን በጠቀስኳቸው ማዕቀፍ ውስጥ ቅንፍ ውስጥ ያሉ ተጫዋቾችን አምጥቷል። ወልቭስ ውስጥ የሚጫወተው ማቲውስ ኩኛን ሊጫወት የነበረውን የነበረው እና ከብሬንፎርድ ደግሞ ብሪያን ምቤሞን አምጥቷል። አሁን ያው ችግር በዚህም አመት ቀጥሏል። ልክ እንዳምናው ሁሉ ለምሳሌ በብሬንፎርድ ተሸንፈዋል። በፉልሃም ጨዋታ ላይ አቻ ተለያይቷል። እነዚህ ቡሮች ለማሸነፍ ቡድኑ እየቸገረው ነው። አሁን አንዳንድ የሚቀርብ ምክንያት ም ምን አለ፣ ምን አይነት ምክንያት አለ? ለምሳሌ ይሄው አይነት ተመሳሳይ ችግር የኤሪክ ቴን ሃግ ቡድን ላይ ነበር። በነገራችን ኤሪክ ቴን ሃግ አንዳንድ ትልልቅ ጨዋታዎች ላይ ትልልቅ ውጤቶች ነበሯቸው። ትንሾቹን ቡድኖች ያሸንፋሉ። ሰዎች ምንድን ነው የሚሉት? ለምሳሌ ቴንሃግ የመጣው ከየት ነው? ከአያክስ። ሩበን አሞሪም የመጣው ከየት ነው? ከፖርቱጋል። እና በእነዚህ አሰልጣኞች ዘመን ሁለቱም ሊጎች ውስጥ ሁለቱም ሰዎች ያሰለጠኗቸው ቡድኖች ሊጎቹ ላይ ዶሚናንት ነበሩ። የአሞሪም ስፖርቲንግ በእኔ አቆጣጠር ሁለት ዋንጫ ተኩል አሸንፏል። የመጨረሻው ሲዝንም ዋንጫ ከሞላ ጎደል እሱ ነው። በጊዜ ነው የለቀቀው ኖቬምበር ላይ ግን ቡድኑ መቶ ፐርሰንት የማሸንፍ ግስጋሴ ላይ ነበር አስራ አንድ ጨዋታ አድርጎ አስራ አንዱንም ጨዋታዎች አሸንፏል። የቴንሃግ አያክስ እንዲያውም በአውሮፓ ውድድር ሴሚፋይናል ድረስ የሄደ ከፍጻሜ ቻምፒየንስ ሊግ ፍጻሜ በፊት ሰከንዶች ብቻ የቀሩት ቡድን ነበር። አሁን በእነዚህ ሊጎች ያሉት የሚድል ክላስ ቡድኖች በእንግሊዝ እንዳሉት አይደሉም፣ ደካሞች ናቸው። ሚድል ክላስ ላይ ያሉትን ቡድኖችም ዶሚኒት ታደርጋለች አሁን ሰንደርና ሰንደርላንድን ወይም እነ በርንሌን ኤፕስዊችን ሳውዝአምተንን አምና የነበሩትን ዘንድሮም ያሉትን ቡድኖች እንድታሸንፊ ይጠበቃል። በጣም የተሻለ ኳሊቲ ስላለሽ፣ ትልልቆቹን ቡድኖች ደግሞ እንደ ፓተርን ነው፣ ልክ እንደ አንደርዶግ ትጫወቻለሽ። ብዙ ተጫዋች ሳጥን ውስጥ ታደርጊያለሽ፣ በካውንተር ብሬክ ትጫወቻለሽ ወይ በቆመ ኳስ ጎል ታስቆጥራለሽ። ሁለት አይነት ባህሪ፣ ችግር የለውም ከሲቲ ጋር 30% ኳስ ብትይዢ፣ ከአርሰናል ጋር ከሊቨርፑል ጋር 30% ኳስ ብትይዢ እነዛ የታችኛው ኤክስትሪም ውስጥ ያሉ ናቸው። እነዚህ ላኛው ኤክስትሪም ውስጥ ያሉ ናቸው። መሀል ላይ ያሉት ግን ዶሚኔት እንድታደርጋቸው ይጠበቃል። ግን በጣም ኃይለኞች ናቸው። እያንዳንዱ አሁን የምጠቅሰው ቡድን ብራይተንን ጨምሮ ማለት ነው በጣም ኃይለኛ ስብስብ ነው ያለው ብራይተን። ስለዚህ የብራይተን እኩያ የሆነ ጎሄዴ ግልስ ነው የሚባል ወይም ሌላ ፋማሊካኦ የሚባል ቡድን ፖርቱጋል ውስጥ ወይም ሆላንድ ውስጥ ያሉትን ቡድኖች ተመሳሳይ አይነት ክላስ አይደለም ያላቸው። እና ለአሞሪምም ለቴንሃግም ሚድል ክላሱ የሚድል ክላሱ ባር ከፍ ያለ ነው፣ እና ብዙ ጊዜ ይቸገራሉ በእንደዚህ አይነት ጨዋታዎች። በቶሎ አዳብት ማድረግ አልቻሉም። ከሚድ ቴብል ቡድኖች ጋር ያላቸው ሬከርድ ጥሩ አይደለም። አንድ እንደ ቴዎሪ ሊቀርብ የሚችለው ነገር እሱ ነው። አሁን ይሄ ዓመት ከማብቃቱ በፊት ሀያ አምስት ከመድረሱ በፊት የሚያደርጓቸው ጨዋታዎች የማንቸስተር ዩናይትድን በትክክል መሻሻል አለመሻሻል በደንብ ያብራሩልናል። ምክንያቱም ትልቁ ድክመት ያለው ዜጋ ነው። ቀደም ያልኩት በሁለቱ ጽንፎች ካሉት ቡድኖች ጋር ያለው ሬከርድ ከሞላ ጎደል ደህና ስለሆነ፣ ብራይተን፣ ኖቲንግሃም ፎረስት፣ ቶተንሃም፣ ኤቨርተን፣ ክሪስታል ፓላስ፣ ዌስትሃም፣ ወልቭስ፣ ቦርንመዝ፣ አስቶን ቪላ፣ ኒውካስል እና ወልቭስ በመልሱ ጨዋታ እስከ 2025 ድረስ ማንቸስተር ዩናይትድ የሚገጥማቸው ቡድኖች ናቸው። በእነዚህ ጨዋታዎች ላይ መሻሻል ከቻለ የደ በቶሎ ለአውሮፓ ውድድሮች የሚፎካከር ቡድን ይሆናል። ግን አሁን የሚገጥማቸውን ቡድኖች ካየን ቀጣዮቹን ሶስት ጨዋታዎች ውሰድ ብራይተን ቶተንሃም እና ኖቲንግሃም ፎረስት ናቸው። ቀጣዮቹ ጨዋታዎች ፎረስት ይቀድማል ከቶተንሃም። በእነዚህ ጨዋታዎች ላይ ማንቸስተር ዩናይትድ ባለፉት ሁለት ሲዝኖች ያለው ሬከርድ መጥፎ ነው። ብራይተን በሶስቱም ሲዝኖች ወደ ኦልትራፎርድ እየመጣ አሸንፏል አይደል። ቶተንሃም ደግሞ በዩሮፓ ሊግም በካራባው ካፕም በፕሪሚየር ሊግ ማንቸስተር ዩናይትድ ምናምን አሸንፏል። ቶተናም ያው ቢግ ሲክስ የሚባል ነው ግን አምና የጨረሰበት ቦታ ቢግ ሲክስ ውስጥ የሚያስቀምጠው አይደለም። ዩናይትድ እነዚህ ሶስት ባላጋሮች፣ በቀጣዮቹ ጨዋታዎች የሚገጥማቸው ሶስት ባላጋሮች ሬከርድ ካየ ለመጨረሻ ጊዜ ከሽንፈት ያመለጠው በ2023 ከቶተናም ጋር ሁለት ለሁለት በኦልትራፎርድ የተለያየበት ጨዋታ ነው። ሁለት ለዜሮ ይመራ ነበር ጋር በኋላ ሁለት ለሁለት አለቀ። አንጅ ፖስተኮግሉ ነበር አሰልጣኙ የነበሩት በቶተናም በኩል እና ከእንደዚህ አይነት ሶስት ቡድኖች ጋር በሁለ ሀያ ሶስት ሀያ አራት በሁለት ሺ ሀያ አራት ሀያ አምስት በቴና ግን በአሞሪምም የአሰልጣኝነት ጊዜ በስድስቱ ጨዋታዎች ከነዚህ ቡድኖች ጋር በተደረጉት ደብል ደብል ጨዋታዎች ተሸንፎ ድምር ውጤቱ አስራ ሁለት ለሶስት ነው። ከሚድል ክላስ ቡድኖች ጋር ማንቸስተር ዩናይትድ መሻሻል አለበት። ለምሳሌ አሰልጣኙ ምን አለ በቀደም ሊቨርፑልን ካሸነፈ በኋላ ለዛሬ ደስ ብሎናል፣ ለነገ ግን ምንም ነው በተለይ ብራይተንን ካላሸነፍን ደግሞ የበለጠ ምንም ነው አለ ትርጉም የሚኖረው ስፕሪንግ ቦርድ ላውንቺንግ ቦርድ የሚሆን ከሆነ ነው። ምን እንደረደርበት ከሆነ ነው የአንፊልድ ጨዋታ ብሏል። ስነ ልቦና ጥቅሙ ምንም ጥያቄ የለውም። እንዳልኩት ተከታታይ ጨዋታዎችን እነዚህ ቅድም የጠቀስኳቸውን ቡድኖች የሚያሸንፍ ከሆነ ያንን የሊቨርፑል ጨዋታ የማንቸስተር ዩናይትድ መነሻ ብለን እንጠቅሰው ይሆናል። ግን ተከታታይ ጨዋታዎች ባለፉት ሁለት ሲዝኖች በተለይ ከፍቶ የቀጠለውን የሚድል ክላስ ቡድኖችን የማሸነፍ ችግር የማይታረቅ ከሆነ ቶሎ የማይታረም ከሆነ ግን አንድ ፉትኖት ነው የሚሆነው። አሸንፎ ነበር ሊቨርፑልን፣ ግን ኢንኮንሰኩዌንሻል፣ አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ ይሆናል ማለት ነው። ስለዚህ ቅዳሜ ለት እንደዚህ አይነት ቡድን ስለሚገጥሙ ነው ብራይተንን፣ ይህንን ያነሳሁት። ያለፉት ሁለት ጨዋታዎች ደግሞ ፓተርኑን የሚያስረዱን ናቸው። አዲስ ከመጣ ቡድን ጋር እና ከትልቅ ቡድን ጋር የተገኙ ድሎች ስለሆኑ።